ሰላም እንዴናችሁ ውድ የሊቨርፑል ደጋፊዎች ድምፅ ተከታታዮች፣ በያላችሁበት ሰላማችሁ ብዛ። በርካታ ስፖርታዊ መረጃዎችን ወደ እናንተ ይዘን መተናል። እስከ ፕሮግራማችን መጠናቂያ ድረስ አብራችሁን ቆዩ። አርንስሎት እንዲህ ሲሉ ተናግሯል። በእርግጠኝነት ፎታ አለ፣ ምክንያቱም ብዙ ጊዜ ከተሸነፍክ በኋላ ማሸነፍ አስፈላጊ ነው። ከሞላ ጎደል አላስቆጠርንም። እኛ ራሳችን ድሎችን መፍጠር ችለናል እና በሌሎች ጨዋታዎች ላይ ከሰራ ነው በላይ ብዙ ስህተቶችን ስንሰራ ነበር ሲሉ ነው የተናገሩት። ከሞላ ጎደል የተሻለ እንቅስቃሴን ማሳየት ችሏል። አዲሱ ፈራሚ አሌክሳንደር ኢዛክም የፕሪሚየር ሊግ ጎሉን ማስቆጠር ችሏል። እንዲህ ሲል ነው የተናገረው። አስቸጋሪ ወቅት ነውና ሁልጊዜ ጠንክረን መስራት አለብን። በአንድ ድል ተመልሰናል ማለት አይደለም። ጠንክረን መስራታችንን መቀጠልና መሻሻል አለብን። ያንንም እናውቃለን ሲል ነው ሲዱኒያዊ ተጫዋች አሌክሳንደር ኢዛክ የተናገረው። ተጫዋቹ አቅም እንዳለው ደጋግሜ ስናገር ነበረ። ያው አንዳንድ ጊዜ ከፊዚካል ፊትነስ ጋር የተያዘ ጥያቄ የሚነሳበት ተጫዋች እንደሆነ ይታወቃል እና ያንን ነገር ማስተካከል የሚችል ከሆነ በሚቀጥሉ ጨዋታዎች ሊቨርፑልን በሚገባ ከሚጠቅሙ ተጫዋቾች አንዱ ነው ተብሎ ይጠበቃል። እንዲህ ሲልም አክሏል። ትሁት ሆነን መቀጠል አለብን፣ መስራታችንን መቀጠል አለብን ሲል ነው አሌክሳንደር ኢዛክ የተናገረው። ከዛ ውጪ ከዝውውር ጋር በተያዘ እንግዲህ እንዲህ ሲል ተናግሯል። ፋብሪዚ ሮማኖስ ስለ አንቶኒ ሴሜ ነው። በአሁን ጊዜ ምንም አይነት ፌ ድርድር ወይም ውይይት አልተጀመረም፣ ነገር ግን የእሱን ሁኔታ ለመረዳት ጥቂት ጥያቄ ጥያቄዎች ብቻ ነው የተደረጉት። ማንቸስተር ሲቲ ሁኔታውን በቅርበት እየተከታተለው ነው ተብሏል። ሊቨርፑል በዋነኝነት እንግዲህ አንቶኒ ሲሜኖን እየተከታተለው እንደሆነ ይታወቃል። ከሊቨርፑል በተጨማሪ እንግዲህ ማንቸስተር ሲቲም የተጫዋቹ ፈላጊ ሆነው ብቅ እንዳሉ ነው እየተገለጸ የሚገኘው። በፕሪሚየር ሊግ ውስጥ በጣም ድንቅ ብቃቱን ከሚያሳይ ተጫዋቾች ውስጥ አንዱ ለተደጋጋሚ ጊዜ ነው እንግዲህ ይህን መረጃ ሳጋራቸው የቆየሁት። የተጫዋቹ ዋነኛ ፈላጊ ሊቨርፑሎች እንደሆኑ ይታወቃል። በጥሩ የዝውውር መስኮት የግላቸው ለማድረግ ይሰራሉ ተብሎ ይጠበቃል። በክረምቱ መስኮት በርካታ ተጫዋቾችን ከማስፈረማቸው አንጻር በርካታ ገንዘብን ወጪ አድርገው ተጫዋች ሊያስፈርሙ ይችላሉ። ግን እንደ አንቶኒ ሰሜኑ አይነት ተጫዋችን በጥሩ የዝውውር መስኮት በማስፈረም የማጥቃት አማራጫቸውን አንድ ስቴፕ ከፍ ያደርጋሉ ተብሎም ይጠበቃል። ፍሎሪያን ቨርትስ ታም ጋር ባደረገው ጨዋታ 95 የተሳካ የኳስ ቅብብል ማድረግ ችሏል። በጨዋታው ላይ እንግዲህ ካስተዋላችሁ ከጊዜ ጊዜ ተጫዋቹ እንግዲህ ኮንፊደንሱን እያገኘ ነው እንዲሁም ኳሶችን በሚገባ ሲያቀብል ተመልክተናል እና ከዚህ በፊት የተመለከትነው ነው ነገር እንግዲህ የፕሪሚየር ሊግ ክለብ ተጫዋቾቹ መስቶፎቹ ጠንካራ ከመሆናቸው አንጻር ፊዚካሊ ዶሚኔት ሲያደረጉ ተመልክተን ነበረ። ዶሚኔት እያደረጉትን ከኋላ ኳስ ሲነጡት ነበር። ያንን ነገር ግን አሁን ቀስ እያለ እየተላመደ እንዲሁ ፕሬስ ፕሬርን መቋቋም የሚችል አይነት ተጫዋች እየሆነ መጥቷል። እየተሳኩ ኳሶችን ሲያቀብላ ጨዋታውን መመለከት ይሄ ተጫዋች ከጊዜ ጊዜ ራሱን እያሻሻለ ይገኛል። የፍሎሪያን ቨርትስ ወደ አቋሙ መመለስ ደግሞ ክለቡ ያለውን ጥንካሬ ይጨምራል ተብሎ ነው የሚጠበቀው። አሌክሳንደር ዛክ ጎል ማስቆጠሩ ደግሞ ለአጥቂ ወሳኝ ነገር ምንድነው? ጎል ማስቆጠር ነው። ጎል ማስቆጠሩን የሚቀጥል ከሆነ ወደ ነበረበት አቋሙ ይመለሳል ተብሎም ይጠበቃል። ጂዋ ጎሜዝ በቋሚ አሰላለፍ ውስጥ መግባት ችሎ ነበር። እንግዲህ በዚህ ክለብ ውስጥ ትልቅ ተስፋ አለ። የማሊያው ክብደት ሊሰማችሁና ለባጁ የተቻላችሁን ሁሉ ማድረግ አለባችሁና ያንን እናውቃለን እኛ እንደ ደጋፊዎች ፍቅር ተሰይተናል፣ ግን ዋናው ነገር ሁላችንም አብረነን እና ያም ሊሰማን ይችላል ሲል ነው ጃው ጎሜዝ እየተናገረው። በትናንትናው ጨዋታ እንግዲህ ቋሚ አሰላለፍ ውስጥ ያልገባው መሐመድ ሳላ ነውና፣ አርንስሎትም ስለ መሐመድ ሳላ እንዲህ ሲሉ ተናግሯል። ሞሳላ በዚህ ክለብ ውስጥ አስገራሚ ስራን ሰርቷል። እናም በዚህ ክለብ ውስጥ በጣም ጥሩ የወደፊት ጊዜ ይኖረዋል፣ ምክንያቱም እሱ በጣም ልዩ ተጫዋች ነው። ለዚህ ክለብ በጣም አስፈላጊ ነበር እና ለወደፊትም ለዚህ ክለብ ጠቃሚ ይሆናል ሲሉ ነው እየተናገሩት። ትክክለኛ ውሳኔ ነው። በሱ ቦታ የገቡት ተጫዋቾች እንግዲህ ጥሩ የሚባል እንቅስቃሴን ማሳየት ችሏል። እንግዲህ የ13ኛ ሳምንት የእንግሊዝ ፕሪሚየር ሊግ ምርጥ 11 ተጫዋቾች ውስጥ እንግዲህ ኮዲ ካክፖ መካተት ችሏል። በትላንትናው ጨዋታ ጎል ማስቆጠሩ የሚታወስ ጉዳይ ነው። ሊቨርፑል እንግዲህ ከጊዜ ጊዜ ራሱን አሻሽሎ ወደ ነበረበት አቅሙ ይመለሳል ተብሎ ነው የሚጠበቀው። የአዳዲሶቹ ፈራሚዎች ወደፊት የሚዋዱ ከሆነ የተለየ ነገርን ያሳይናል ተብሎ ይጠበቃል። በዛሬው ዕለት እንግዲህ ሊቨርፑልን የተመለከቱ ስፖርታዊ መረጃዎችን ይመስላሉ። በአዳዲስ ስፖርታዊ መረጃዎች እስክንገናኝ ድረስ መልካሙን ተመኘው።